በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 18 ቀን በስችለት የጻድቁ አባታችን አቡነ ኤዎስጣቴዎስ ወርሃዊ መታሰቢያ በዓል ነው። ከዚህ በመቀጠል የጻድቁ አባታችን የአቡነ ኤዎስጣቴዎስን ገድሉና ትሩፋቱን መናገር እንጀምራለን። ክለታት በአንድ ቀን እውቀትን የሚያበራ ቅዱስ ኤዎስጣቴዎስ ዝብያት በተባለ ሀገር የአሸናፊ እግዚአብሔር ቃልን ሲያስተምር በመንግስተ ሰማያት ያለ ለዓለም ሰዎች የተዘጋጀ ተስፋቸውን ይነግራቸው ነበር። የክብር አክሊልንና ልብስን በሰባት ሰማያት ያለ ወንበርን ይነግራቸው ነበር። ይህን ኃላፊ ዓለም ለናቁ ለጻድቃን ለሰማይታት ተስፋቸው ነውና አመጽ የበዛበት ስራ ሁሉ ከንቱ ነውና፣ ይህን ትምህርት ለሰው ሲያስተምር ሰምታ አንዲት ትንሽ ሙሽራ ከቤቷ ወጥታ መጣች ከቤቷ ወጥታ መጣች። እግሩን ማቅፋ አምራ ለቀሰች። አባቴ ሆይ ትምህርትህን በሰማው ጊዜ እንደውሃ ካንጀት ገባለች፣ እንደ ቅቤም በሰውነት የተዋሃደ ሰውነቴ ሁሉ ለመለመች አለችው። ስለዚህ ነገር ነፍሴንም ስጋዬንም በፈጣሪ በእግዚአብሔር እጅ ጣልኳለች። በጸሎት ታመንኩ የቅዱሳን ፈለግ እከተል ዘንድ አመንኩ ሰኛለችው። ቅዱስ ኤዎስጣቴዎስም የመልኳን ድም ግባት የሃይማኖት አንጽናት አይቶ አደነቃል። እንዲህ ማላት አንቺስ ትንሽ ብላቴና ነሽ የቅዱሳን መከራቸውን፣ የሰይጣን ፈተናውን አትቺ ማላት ቅዱስ ኤዎስጣቴዎስም አወሪያው፣ ጳውሎስ ጤግላንንና ጢላጊያን ባስተማረቸው ጊዜ ያጸና አምላክ እርሱ እርሱ ሁሉ ያስፈጽምልኛል አለችው። አሁን እስታጢዮስም ይህን ሰምቶ ስለ ሃይማኖቷ አጽናት፣ በጣም ደስ አለው። ከቅዱሳን ልጆቹ ጋራ አንድ አደረጋ። ሰዎችም እቺን ብላቴና ያመነኩሳዘን አባኤ እንደወሰዳት ባዩ ጊዜ የጦር መሳሪያቸውን አንስተው ሊጣሉት ወደዱ። ብላቴናይቱን ያለ ፈቃድ ባይል ነጥቀው ሊወስዱ ወደዱ። ልቦናቸውንም ጭካኔ ባየ ጊዜ ወደ ፈጣሪ እግዚአብሔር እንዲህ ብሎ ለመነ። ለኤልሳ ከሰማይ እሳትን ያወረድክ፣ ለአዋሬው ፊልጶስ አፍራቂያ በተባለች ሀገር ርኩሳን የሆኑ ካህናተ ጣዖትን በሳት ታጠፋቸው ዘንድ ሶስት ጊዜ ከሰማይ እንደወረድክ እንድሪያስም በአገረ በላአታ ሰብ እንደወረድ ቤቱ ዛሬም ከሳደ ልቦናቸውን ባደነደኑ በእነዚህ ላይ ከሰማይ እሳትን አወርድ ብሎ ለመነ። ጸሎቱን በጨረሰ ጊዜ ጸሎቱን በጨረሰ ጊዜ ከሰማይ እሳት ወርዶ እግዚአብሔር ስምን የካዱ ሕጉን የተውትን ቅዱስ ኤዎስጣቴዎስን የከበቡት ከበባቸው። የሀገሩ ሰዎችም ከሰማይ እሳት እንደከበባቸው ባዩ ጊዜ ታወቁ ከዚህ ሰዓትም ያመልጡ ዘንድ ወደ ቀኝ፣ ወደ ግራ፣ ወደ ላይ፣ ወደ ታች በማለት ወዲያና ወዲህ ተሯሯጡ። እሳቱም ወደ ሄዱበት ይሄዳል፣ ያመልጡ ዘንድ አልቻሉምና አባታችን ሆይ በአጢአታችን ብዛት አታጥፈን፣ ማረን፣ ይቅር በለን እያሉ ወደ ቅዱስ ኤዎስጣቴዎስ ጮኹ። ይህ እሳት ከኛ ይጥፋ ነበልባሉም ጸጥ ይበል ዘንድ ነበልባሉም ጸጥ ይል ዘንድ ወደ አምላክ ለምልንናል ቅዱስ ኤዎስጣቴዎስም ወደ ፈጣሪው አቤቱ ፍጥረትን ይቅርበል ቅዱስ ኤዎስጣቴዎስም ወደ ፈጣሪው አቤቱ ፍጥረትን ይቅርበል እንደ ስንፍናቸው አጣጥፋቸው እያለ ለመነ። በዚህም ሰዓት እሳቱ ጠፋ፣ ነበልባሉም ጸጥ አለ። እኔም ክፉዎች ሰዎች ይህን ድንቅ ነገር ባዩ ጊዜ ቅዱስ ኤዎስጣቴዎስን እንደኛ ሰውን መሰልከን አሉት እግዚአብሔር ከአንተ ጋር እንዳለ አላወቅንም አሉ። እንደ ክርስቶስ ሐዋርያት ታምራትን ታደርጋለ ይችንም ሙሽራ ልቧን እንደወደዳ መነኮሳት በምድር ያለ ብዕልና ክብርን ኃላፊ ዓለምን የናቁ ብዙዎች ናቸው ባህርን ያለ መርከብ በሚሻገር በቅዱስ ኤዎስጣጢዎስ ልመና፣ ትምህርትና ጸሎት ብዙዎች መነኮሱ። በዚህ ምድር ሁሉ ድንቅ ሥራ ታምራት ታየ። እንዲሁ ሁሉ የንጽህና ምስጋና በወላችን ላይ ይሁን ለዘላለሙ አሜን። ዳግመኛም የዚህ የብፁ ኤዎስጣጢዎስ ዜናውን እንናገራለን። ትሩፋቱ እንደ ንጋት ኮከብ የሚያበራ ምድራዊ ሰው ሲሆን ሰማያዊና ምድራዊ መልአክ ነው። ቅዱስ ኤዎስጣቴዎስ የዋህነትን ለደቀ መዛሙርቱ ሲያስተምራቸው አንድ ሰው ቀኝ ዓይኔን ቢያወጣ እርሱን መጥላትና መበቀልን ባልቻልኩም እርሱን መውደድን ባበዛው ነበር እንጂ አላቸው ነበር። ይህም ቅዱስ ኤዎስጣቴዎስ ወደ ኢየሩሳሌም ሶስት ጊዜ ሄደ። ኢየሩሳሌምን በገባ ጊዜ በዚህ ዓለም ገንዘብ የበለጸገ አንድ መነኩሴ ከተማሪዎቹ ጋር ነበር። ቅዱስ ኤዎስጣቴዎስም ደቀ መዛሙርት የቅዱስ ኤዎስጣቴዎስም ደቀ መዛሙርት ይህን መነኩሴ መንገድን ለሚመሩን ዋጋቸውን እናዋጣ፣ ለሚያገለግሉ ዋጋው ይገባል የሚል ጽሑፍ አለና፣ ይህንን ሰምቶ ይህ መነኩሴ ተቆጥቶ አባ ኤዎስጣቴዎስን ተሳደበ። አባታችን ቅዱስ ኤዎስጣቴዎስ ፈገግ እያሉ። ቁጣውን ያበርድ ዘንድ ያረጋጉታል። አባይ ኤዎስጣቴዎስም ደቀ መዛሙርትን ስለ እርሱ ፈንታ ከናንተ ዋጋን እንስጦ አላቸው። ጌታችን በወንጌል ጠላቶቻችሁን ውደዱ ያለውን እንፈጽም ዘንድ ስጡ፣ ለሚጣላችሁ በጎ ነገርን አድርጉላቸው አላቸው። እግዚአብሔር መልአክም አባታችን ቅዱስ ኤዎስጣቴዎስን በተሳደበው መነኩሴ አንገት ላይ የእሳት ሀብልን አስገባበት። ሙሴን የተቃወሙትን ዳታንና ቢሮን እንደዋጣቸው ምድር ማፉን ከፍተ ዋጠቸው። የዚህ መነኩሴ ልጆች ቅዱስ ኤዎስጣቴዎስን አባታችንን ፈልገን አጣነው፣ ምን እንደሆነም አላወቅነም አሉት። የእስማኤል ወገን የሆነ መሪያቸውን በሰማ ጊዜ ያመነኩሴ ይፈልገው ዘንድ በግመሉ ተጫነ። ቅዱስ ኤዎስጣቴዎስም ያን እስማኤላዊ መነኩሴውን ምድር ስለዋጠችላቸው ያን እስማኤላዊ መነኩሴውን ምድር ስለዋጠችው አታገኘውምና ትሄዳለው። የዚያ መነኩሴ ልጆች ከቅዱስ ኤዎስጣቴዎስ አንደበት ይህን ነገር በሰሙ ጊዜ ሁሉም ደነገጡ። በግንባራቸውም ወድቀው ሰገዱለት። አባታችን ሆይ ሰውነታችን በፊት ትክበር። አንተን ስለተገዳደረ ስለተቃወመና ስለሰደበ አባታችንን ምድር ዋጠቸው። ከዛሬ ጀምሮ አንተ አባቱንም ብለው ሀብታቸውን ለአባ ኤዎስጣቴዎስ ሰጡት፣ ለእርሱም አገልጋዮች ሆኑት። ቅዱስ ኤዎስጣቴዎስም ይህን ገንዘብ ለቤተ ክርስቲያንና ለነዳያን ሰጠ። የዚህም የአባታችን ዜና ትሩፋቱ በብሔራ ግዝ በአራቱ ማዕዘንም ተሰማ። አባቶች ወንድሞች ሆይ የዚህን የቅዱስ አባ ኤዎስጣቴዎስን ታምራቱን፣ ድንቅ ስራውን በሰማይና በምድር መካከል ያለ የክብር ኮከብ የሚሆን ታምራቱን ስሙ። በዚያን ዘመን በዙሪያቸው ባለ ሀገር ሁሉ ድርቅ ሆነ። የአባታችን ኤዎስጣቴዎስ ልጅም መጥተው አባታችን ሆይ ድርቅ ሆነ። እህል ጠፋ ከወተታቸው ለምግባችን እያደረግን እንኖር ዘንድ ከምእመናን ዘንድ ለየራሳችን አንዳንድ ላም እንውሰድ አሉት ቅዱስ ኤዎስጣቴዎስም በመንፈስ ቅዱስ ጸንታችሁ ታገሱ አላቸው ያለ ምግብ አንችልም አሉት። ለከብቶቻቸው ዋጋ እንሰጣቸው አሉት ቅዱስ ኤዎስጣቴዎስም የልጆችን ችግር ባየ ጊዜ አሳዝኖት ሄዳችሁ ያሰባችሁን አድርጉ አላቸው። የድርቁን ዘመን አልፎ አዝመራ በደረሰ ጊዜ አባታችን ቅዱስ ኤዎስጣቴዎስ ልጆችን ከብቶችን ለባለቤቶቹ መልሳቸው አላቸው። ስለዚህም ነገር አባታችን ቅዱስ ኤዎስጣቴዎስ ወደ እግዚአብሔር አመለከተ። እኒም ከብቶች አለቁ። የአባ ኤዎስጣቴዎስ ልጆች ይህን ድንቅ ታምር ባዩ ጊዜ፣ በዚያች ሰዓት ሁሉም ልጆቹ ድንጋይ ተሸክመው ወደ እርሱ መጥተው፣ አባታችን ሆይ አጥያታችን አስስረልን በእኛም ላይ ይቅርታን አድርጋሉት እነዚያ እንስሳት እንደሞቱ እኛንም እንዳንሞት አንተ በእግዚአብሔር ዘንድ ይደረግልሃልና ለምንልን አሉት። እንደ ሙሴ ዳታንና አቤሮንን የቆሬንም ልጆች ከእርሱም ጋር መጥቶ መቶ ሃምሳው እንዳጠፋቸው አጣጥፋናሉ። ኤልያስም መቶ ሃምሳ ሁለቱን መሳፍንት እንዳጠፋቸው፣ ጴጥሮስም በተናገረ ጊዜ አናንያና ሚስቱን እንደቀሰፋቸው፣ ቶማስም በጥፊ የመታውን እንደቀሰፈው አንተም እኛን አትቅሰፈናሉ ከአምላክ ከእግዚአብሔር ዘንድ ሥልጣን ተሰጥቷልና እንደነሱ የሚሳኔ የለም አሉት። የአባታችን የኤዎስጣቴዎስ ልጆች እንደዚህ አሉ። እርሱም ዳግመኛ ኃጢአት እንዳትሰሩ እወቁ አላቸው። ይህም ብሎ ባረካቸው፣ በሰላም ወደ ቤታቸው ገቡ። ጻድቁ አባታችን አቡነ ኤዎስጣቴዎስ ጸሎትና በረከቱ በሁላችን ላይ ይደርብን፣ ለዘላለም አሜን።